ተጠናቆ ያው ከዚህ በኋላ ስራዎችን ብቻ ነው የምናሳያችሁ። ይኛው ሳይት አሁን እዚህ ጋር ብቻ መሀል ላይ ያለው ነው የሚቀረው። ራህማ እየሳብኩሽ ነው፣ ከቻልሽ ግቢ። ካሊዶ ያው ካሊዶ ፕሮዳክሽን ፕሮዳክሽን በደሴ አካባቢ የምትፈልጉ ማንኛውንም ስራዎች ካሊዶ ማናገር ትችላላችሁ እንደምትመለከቱት እንግዲህ እነዚህ በዚህ በኩል ይሄ አልቋል አዎ የት ነው ዩኒቨርሲቲ ሳይታችን ነው አሁን የቀረው ይህንኛውን መጨረስ ነው ይህ አሁን አልቋል እና እዚህች ጋር እነዚህ ይቀራሉ። ይሄ የርብራብ ብረቱ የቆምኩበትን ዩት ሁለት እጣት እንኳን አያስገባም። ምን አይነት ብረት እንደምንጠቀም ፋፊ። ባቲ የለንም፣ ባቲ የለንም። አዲስ አበባ ደሴ፣ አዲስ አበባ እና ደሴ ነው የሚኖረን ደሴ ሁለተኛ ሳይታችን አለ። አይ ደግሞ እንደዚህ ጥንቅቅ ያለ አሁን መግባት እፈልጋለሁ የምትሉ ከሆነ ሁለት ቤት አለኝ፣ ገራዶ ላይ ያለቀለት። እዛም እዛም አስገባችሁ ይመስላል። ያው ስራዎች እንድታዩም ነው፣ በምን አይነት ኳሊቲ እንደሚሰራ አዎ መፍጠን አለብን። ምንድን ነው ታዲያ ስራን ማጓተት? የሰው ልጅ ቤት እንዲኖረው እንጂ ህልም እንዲኖረው አንሰራምኛ። ገና ቤት ይኖረኛል ብሎ አስቦ ገና የሆነ ብር አዋቶ ያ ብሩም እየወደቀበት ምናምን አይደለም፣ ብሩን ቶሎ ፈሰስ አድርጎ ቶሎ ሰርቶ ቶሎ አብሮ መስራት ነው። እኛ ጋር እንደዚህ ማጓተት ምናምን ምናምን ምንም የሆነ እንደ ሌሎች ማህበራት ብር ሰብስበን ሌላ ንግድ አንግድበትን። አብዛኞቹ ሌላ ስራ ስለሚሰሩበት ነው። ቶሎ እንቀበላለን፣ ቶሎ ፈሰስ እናደርጋለን፣ ቶሎ እንሰራለን እናሳያለን። ሞልቷል። ያንቺ ልጅ ስወዳት መመዝገቢያ ስንት ነው? ሞልተናል፣ ቦታ የለንም፣ መዝግበን ጨርሰናል። ሁለተኛው ቅዳሜ ቅዳሜ እንትን እላችኋለሁ። ሁለተኛ እዛ ላይ የምንፈልገው አስራ ምናምን ሲሆን እናሳውቃችኋለን። ቀጣይ ባለው ሂደት ማስታወቂያ ስለምንሰራ እሱ መሀል ከተማም ጭምር ነው። ከተማ አስተዳደሩ ጎን ነው። ዓላም ሁዲን እየሰራ ያለው ደሴ ላይ ዘመናዊ ዘመናዊ ሞል አለ። ዋጋውም ፋሲሊቲውም ከዚህ እንትን የሚልበት ይኖራል። ብዙ እንትኖች ይኖሩታል ዳውን ታውን እንደመሆኑ። እንደገና ደግሞ ይሄንን እኛ እንደ እድልም ጭምር ነው ተናግረናል። ይሄን ነገር እንደ ሽያጭ ሳይሆን እንደ ስጦታም ጭምር ነው ብለን ተናግረናል። እዚህ ላይ ምንም ነገር ሰዎች እንዲጠቀሙ ብቻ ነው ያደረግነው። ገብቶሻል? ምንም ነገር እንትን አላልንም። በቃ ሰው የሰው ልጅ በዚህ ዋጋ ቤት ማግኘት ይችላል፣ በዚህ ዋጋ እድል ማግኘት ይችላል ብለን ተናግረናል። አንድ ነገር ብዙ ጊዜ እናገራለሁ፣ እንኳን እዚህ ቦታ ላይ አለመመዝገብ፣ ማርፈድ ለራሱ ያስቆጫል ብያለሁና ያረፈዱ ሰዎች አሁን ሞልተናል ስንል እየደወሉ ስንት እህቶች አ ሞልቷል፣ ሞልቷል። አልሐምዱሊላህ እኔ መጀመሪያውኑ ተናግሬያለሁ። በተደጋጋሚ ቪዲዮ ሰርቻለሁ፣ እንዳያመልጣችሁ በኋላ እንዳይቆጫችሁ ብያለሁ። በጣም ብዙ ልጆችሁን ይደውላሉ። ምን ይላሉ? ምንም ነገር ማድረግ አንችልም። አሁን ሁለተኛ ሳይት ላይ እድሉን ተጠቀሙ። ሁለተኛውን ሳይት ቅዳሜ ፈጥናችሁ ከተመዘገባችሁ፣ ብራችሁ በቤተሰቦቻችሁ ያልጠፋባችሁ አላችሁ። አብዛኛው በተለያየ መንገድ ላይ የተለያየ ቦታ ላይ ገንዘብ እንትን ብሎባቸው ተይዞባቸው የሚያለክሱ ወንድሞችን መጋጥመውና እንግዲህ በአጠቃላይ ይሄንን ይመስላል ሌላ አለ አልহামዱሊላ ሌላ አለ ቅዳሜ እሺ በቃ ቅዳሜ ስታስተዋውቅ በቃ ነገር ከዛ በተጨማሪ አስተውሽ ላይ ጻፉልኝ 0922 47 44 ላይ ያለውን ነገር እስከ ምናልባት ማታ ብችን ጨርሽ ምን ካልኩኝ ዋጋው እና ሂደቱ ምናምን አሳውቃችኋለሁ። ዋትስአፕ ላይ አናግሩ። አዲሱ ሳይት ብላችሁ ወይም አገር ግዛት ሳይት አገር ግዛት ሳይት ያለው አሁን ይኸው እዚህ ጋር የሰራ ነው። እቺ የዚህ ፕሮጀክት 30% ወይ ደግሞ 35% ነው። ገና ይሄ አፈርተን ስተወዛ እንየው ታፔላው አካባቢ ድረስ ከታ አምስት ሜትር ርቀት ላይ ይሰራል። እዛ ስቶሩ ድረስ ነው የሚሰራው። በዚህ ደግሞ እዛ አጥሩ ጋር ነው የሚሰራው፣ ወደም የሚታያችው አጥር ድረስ ግን ያው በ እንደሚቻል በአፋጣኝ ቤት መስራት እንደሚቻል ህልም ሳይሆን ቤት እንዲኖራችሁ እናደርጋለን ባልነው መሰረት የኔን መስራት እውነት ለመናገር ይኸው ከቆምኩበት በታች ከዚህ በታች እዛ ታች ድረስ እንትኑ በብረትና ብረት መካከል የ80 ሳንቲ ልዩነት ነው ያለው። ደሴ ነይ 80 ሳንቲ ሜትር አጠቃላይ፣ እዚህ አርማታ አንድ ሜትር ይገባል። ብቻ ወደ ስምንት መቶ ኩንታል ወይ ሲሚንቶ ነው የሚፈጀው ኮንክሪት እዚህ ይገባል። እና ይሄንን ይመስላል? ቪዲዮ ልስራላችሁና ወደ ቀጣይ ሳይት ልሂድ። ካሊዶ እንደና አለይኩም ሰላም ወራህመቱላህ ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ማናችሁ? አለ አይ ማሻአላ ደስ ይላል፣ በርቱ። ያው እኔ እንኳን አልሰማውም ነበረ? ብዙ ጊዜ እንደዚህ ሚዲያ ላይ ምናምን ነገር ስለማልገባ አልሰማም ነበር። ያው ስላም ቢዚ ስለመሆን አልገባም እና አሁን ላይ ነው አጋጣሚ ስክሮል እያረኩኝ አየሁት። ኦኬ አይ ይህንን እኛ ኦልሞስት አንድ አርባ ምናምን ቀን ሆነን ማስታወቂያ ከጀመርን በጣም አድቫንቴጁ አሪፍ ነበረ። የሚገርምህ መቶ ሀያ ካሬ መኖሪያ ቤት እንደገና ደግሞ ሶስት ፍሎር ሱቅ በስድስት መቶ ሀምሳ ሺህ ብር ቅድመ ክፍያ ነው የተቀበሉ ነው። ያወዳው ሰው ተሻማበት አለቀ። አሁን አገር ግዛት ላይ ቀጣይ ላይ አገር ግዛት ላይ አገር ግዛት አዎ፣ ከተማ አስተዳደሩ ግን ወይ ደግሞ አዲሱ አላሙድን እየሰራ ያለው ሞል አለ። ኦኬ አላቀው ምን ከወጣሁኝ አንድ አራት አመት ስለሆነኝ አገር ግዛትን አውቀዋለሁ። ግን አሁን አላሙዲን የጀመረው ነው አላውቀውም። ኧረ ቆይቷል። ከተጀመረ ከተማ አስተዳደሩስ ውስጥ ኦኬ ታማም። እሱን አወኩት እ ከ እሱን አወኩት። ከፒያሳ ወደ ተቋም ስትሄድ ማለት ነው። እዛ ላይ አንድ ቆንጆ ሳይት አለ። ብዙ አባላት አመዘግብም አስራ ምናምን ሰው ነው የምንፈልገው። እዛ ላይ ያለውን ቅዳሜ ማስታወቂያ እሰራለሁ። ቅዳሜ ታየዋለ በድሮም በምን አስቀርጸን በደንብ አካባቢውንም ዳውን ታውን ነው። ሴንተር ነው። አባላት ብዛቱም እንደዚህኛው 84 አይደለም። ይሄ 84 ተባልና ያለው 48 ነው። ከ48 አስራ ምናምን ብቻ ነው ለሽያጭ የቀረበው። ምክንያቱም እዛ ቦታ ላይ ስለሚጨምር መስራቾቹ የያዙትን ዕጣ አሁን ከፍ ካለ በኋላ በደህና ዋጋ ለመሸጥ ነው። እና እጅግ በጣም አትራፊ ነው፣ ለሽያጭም ለመኖሪያ ቢታሰብ። እዛ ላይ እንግዲህ ያው እንድትሳተፉ እንጋብዛችኋለን። ኢንሻአላህ፣ እስኪ አማም ቅዳሜ እናያለን። እሺ፣ አዎ። ይሄንን አሁን ረመዳን ሊገባ አንድ ሳምንት አካባቢ ሲቀረው ረመዳን 3 ቀን ነው አራት ቀን ሲቀረው ነው በደንብ ማስታወቂያ የሰራ ነው። መዘገብን፣ ጨረስን። ቁፋሮ አደረግን። እንደምታዩት ታች አርማታ አደረግን፣ ብረታ ነጠፍን። አሁን ሁለተኛ እርማታ ያደርግ ነው። ደስ ይላል።

ክፍያውን የአገር ግዛቱ ነግራችኋለሁ። ማታ አሳውቃችኋለሁ። ውሳኔዎችን እየጨረስን ነው። ማታ አሳውቃችኋለሁ። የአገር ግዛቱን ማታ ነው ማሳውቃቸው። ዋትሳፕ ላይ አናግሩ። ዜሮ ዘጠኝ ሃያ ሁለት አርባ ሰባት አርባ አራት አርባ አራት ዜሮ አርባ ሰባት አርባ አራት አርባ አራት እያዝ ቁጥር እኮ ነው። ዜሮ ዘጠኝ ሃያ ሁለት አርባ አስ- ያው ደግሜ ጽፌዋለሁ። ዋትሳፕ ላይ፣ ቴሌግራም፣ ኢሞ በሁሉም እንትን ሂሳብ እናላችሁ። አናግሩን እዛ ላይ አሁን እወጣ ወጣለሁ